ዓለም አቀፍና ሀገር አቀፍ ስፖርታዊ መረጃዎችን ደግሞ ከግርማ ሞገስ እንከታተላለን። ግርማ መቀጠል ይችላል። አመሰግናለሁ። አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎችን የምንጀምረው በሴካፋ ከ አስራ ሰባት ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታ ኢትዮጵያ ከምድቧ የበላይ ሆና አጠናቃለች። ትናንት ቀይ ቀበሮቹ የኬንያ አቻቸውን አንድ ለዜሮ ሲያሸንፉ ዳዊት ካሶ ብቸኛዋን ግብ አስገኝቷል። በሁሉም የምድብ ጨዋታዎች ግብ ያስቆጠረው ዳዊት በአራት ጨዋታ ሰባተኛ ግቡን ነው ትላንት ያስመዘገበው። ቀይ ቀበሮቹ ድላቸውን ተከትሎ ምድቡን በአስር ነጥብ መርተው አጠናቀዋል። በግማሽ ፍጻሜውም ከዩጋንዳ ብሔራዊ ቡድን ጋር ይገናኛሉ። ዩጋንዳ ትላንት ጅቡቲን ስድስት ለዜሮ አሸንፋለች። በኢትዮጵያ ፕሪሚየር ሊግ ፋሲል ከነማ፣ ኢትዮጵያ ቡና፣ ኢትዮ ኤሌክትሪክና ሲዳማ ቡና ተጋጣሚዎቻቸውን አሸንፏል። ትላንት የሰባተኛ ሳምንት ጨዋታዎች ሲደረጉ በሊጉ ከአንደኛ እስከ አምስተኛ ደረጃ የተቀመጡ ቡድኖች ጨዋታዎቻቸውን አድርገው ነበር። አዲስ አበባ ላይ ፋሲል ከነማ ሐዋሳ ከተማን አንድ ለዜሮ አሸንፏል። አፄዎቹ በቃል ኪዳን ዘላለም ብቸኛ ግብ ነው ሶስት ነጥብ ማግኘት የቻሉት። የአሰልጣኝ ዮሐንስ ሳሌ ቡድን እስካሁን በሊጉ ያልተሸነፈ ብቸኛው ቡድን ሆኗል። ካደረጋቸው ሰባት ጨዋታዎች አራት አሸንፎ ሶስት አቻ ተለያይቶ በ15 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ሐዋሳ ከተማ ላይ ኢትዮ ኤሌክትሪክ ቅዱስ ጊዮርጊስን በሀሰን ሁሴን ብቸኛ ግብ አንድ ለዜሮ አሸንፏል። ኢትዮ ኤሌክትሪክ በ14 ነጥብ በሶስተኛ ደረጃ ላይ ሲሆን ጊዮርጊስ በ12 ነጥብ ስድስተኛ ደረጃ ላይ ተቀምጧል። እዛው ሐዋሳ በተደረገ ሌላ ጨዋታ ኢትዮጵያ ቡና ከመመራት ተነስቶ ሸገር ከተማን ሁለት ለአንድ አሸንፏል። ራምኬል ጀምስና አቡበከር አዳሙ ለቡና ፣ ጀቤሳ ሚክኤሳ ደግሞ ለሸገር ከተማ ግቦቹን አስገኝተዋል። ቡና ሰባት፣ ሸገር ደግሞ ስምንት ነጥብ ሰብስበዋል። አዲስ አበባ ላይ ደግሞ ብርቱ ፉክክር በታየበት ጨዋታ ሲዳማ ቡና መቻልን በመርታት መሪነቱን አስቀጥሏል። ሲዳማ በመጀመሪያው ደቂቃ በኮሊን ኮፊ ግብ ቢመራም ያሬድ ባየህ ሁለት ግቦችን ለሲዳማ ቡና አስቆጥሮ አሸናፊ አድርጓል። ድሉን ተከትሎ ሲዳማ ቡና በ16 ነጥብ የሊጉን መሪነት ሲያጠናክር መቻል በ12 ነጥብ 5ኛ ደረጃ ላይ ነው። ሊጉ ዛሬም ሲቀጥል ድሬዳዋ ከምድረገነት ሽሬ፣ መቀለ ሰባ አንደታ ከንግድ ባንክ፣ ሀዲያ ሆሳና ከአርባ ምንጭ ከተማ ይጫወታሉ። ያስቆጠረው ስር የመጨረሻውን የባህር ዳር ዓለም አቀፍ ስታዲየም ኢትዮጵያ ላቀረበችው የአፍሪካ ዋንጫ አዘጋጅነት ትልቁ አማራጭ ነው ተብሏል። ስቴዲየሙ ሙሉ በሙሉ ተጠናቆ አገልግሎት እንዲሰጥ ከመንግስት በተጨማሪ ማህበረሰቡም አሻራውን ማሳረፍ አለበት ብሏል። ከተለያዩ ቦታዎች የመጡ ጎብኚዎች ዳናይት ሲሳይ ተጨማሪ ያላት ሁለት ሺ ሀያ ዘጠኝ ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት ጥያቄ ማቅረቧ ይታወሳል። የባህር ዳር ዓለም አቀፍ ስቴዲየም ደግሞ ግንባታው እንግዲህ የካፍ መስፈርትን በሚያሟላ መልኩ እንደገና በአዲስ ስራዎች እየተሰሩ ይገኛሉ። ይህ ስቴዲየም ተጠናቆ አገልግሎት መስጠት ቢጀምር ደግሞ ለሀገራችን ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት ሌላኛው አማራጭ እንደሚሆን እዚህ ባህር ዳር ከተማ ላይ የሚገኙ የተለያዩ ጎብኚዎች ሀሳባቸውን አጋርተውናል። ድሮችን ለማስኬድ ኢትዮጵያ የራሷን አስተዋጽኦ እንድታበረክት የሚያስችል ነው። ከዚህም ጋር ተያይዞ ምናልባት በ2029 የአፍሪካ ዋንጫን ለማዘጋጀት እድሉን እንድታገኝ በጣም በከፍተኛ ደረጃ እዚህ ያለውን የስፖርት ቱሪዝም ለማነቃቃት በከፍተኛ ደረጃ የሚሰራ ይሆናል። ለአፍሪካ ዋንጫ መዘጋጀት፣ ይህ ደሞ አስተዋጽኦ በጣም ትልቅ ነው። በነገራችን ላይ ይሄ የምንኮራበት ነው፣ ቅርሳችን ነው። እኛም በዚህ ደረጃ ሆኖ ማየታችን እጅግ በጣም ደሰኞች ነን። ለአፍሪካ ዋንጫ ለመዘጋጀትም ለማዘጋጀትም የመጀመሪያው ስታዲየም መኖር አለበትና እንደ ሀገርም እንደ ከተማም በተለይ እንደ ባህር ዳር እንግዲህ በጣም ትልቅ ተስፋ ከሚጣልባቸው ቱሪዝም ዘርፎች አንዱ ስለሆነ ይህ ስታዲየም በዚህ መልኩ መዘጋጀቱና ደግሞ በተለይ ስታንዳርዱን ጠብቀው መሰራቱ ለዚህ ለዋንጫ አዘጋጅነት ትልቅ እድል ይፈጥራል። የስፖርት ቱሪዝም ከተማ የሆነችው ባህር ዳር ከተማ የባህር ዳር ዓለም አቀፍ ስቴዲየም ግንባታው ተጠናቆ የተለያዩ ውድድሮችን ቢያካሄድ ደግሞ ከተማዋን ከተለያዩ አካባቢዎች የሚመጡ ጎብኚዎች በሚገባ የመጎብኘት እድልን ያገኛሉ። በዛ ላይ ባህር ዳር ከተማ ኢኮኖሚያዊ ተጠቃሚ እንደምትሆን ይጠበቃል። ተቀዛቅዞ የቆየውን የቱሪዝም ዘርፍ በከፍተኛ ደረጃ ያነቃቃል። የገቢ ምንጭ ኢኮኖሚ ጀነሬት የሚያደርግበትም ሁኔታ አለ። የውጭ ሀገራት ተጫዋቾች እና ሌሎች ተመልካቾች አካባቢውን ሊጎበኙ በሚመጡበት ጊዜ የሚገኝ ገቢ አለ። ይሄ በከፍተኛ ደረጃ የሆቴል ቱሪዝም ዘርፉ ላይ ከፍተኛ አስተዋጽኦ ይኖረዋል። ስፖርት ብዙ የህዝብ ኃይሎችን የሚያንቀሳቅስ ስለሆነ በአንድ ጊዜ ከሆነ ሀገር ወደ ሆነ ሀገር የሚያንቀሳቅስ ስለሆነ ለቱሪዝሙ የሚኖረው አስተዋጽኦ በጣም ትልቅ ነው ብዬ ነው ማስበው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ያስቀመጠውን መስፈርት በሚያሟላ መልኩ ግንባታው በአዲስ መልኩ እየተካሄደ የሚገኘው የባህር ዳር ዓለም አቀፍ ስቴዲየም ሙሉ ለሙሉ ተጠናቆ ለውድድር ዝግጁ እንዲሆን ደግሞ የሚመለከታቸው አካላት ክትትል፣ እገዛና ድጋፍ እንዲያደርጉም ጉብኝታቸው ወቅት የተመለከቱ ጎብኚዎች ሀሳባቸውን አጋርተውኛል። ስቴዲየሞች ሁሉ አውራው ስቴዲየም ነው። ከዚህ ስቴዲዮም በኋላ ነው ብዙዎቹ አካባቢ ስቴዲዮም ማስፋፈት የተጀመረው። እንዲህ ያለ ደግሞ ትልቅ ሀብት የሚፈልግ ፕሮጀክት በመንግስት አቅም ብቻ የሚቻል አይደለም። ስለዚህ ማህበረሰቡን፣ ህዝቡን ለማነቃነቅና እንዲደጋገፍ ለማድረግ በየከባቢው አመራሩ በሚሄድበት የየድርሻውን እንደሚወጣ እኔም በበኩሌ እንደዛ እንደማድረግ ተስፋ አድርጋለሁ። ማህበረሰቡንም በማስተባበር የመንግስትን አቅም በመጠቀም ይህ ስቴዲዮም ከዚህ የላቀ የቀሩትን የፊኒሽንግ ስራዎች የጣራና ምናምን የቀረው ይመስላል እሱ እሱን አጠናቆ ለሀገራችንም ለክልላችንም ከፍተኛ መገለጫ እንዲሆን ሁሉም የየድርሻው ማድረግ ይጠበቅበታል። በተያያዘ የባህር ዳር ዓለም አቀፍ ስታዲየም ግንባታ ከሌሎች የሀገራችን ስቴዲየሞች በተሻለ ግንባታ ሂደት ላይ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የስታዲኑ ግንባታ ፍጻሜውን አግኝቶ የካፍ መመዘኛዎችን እንዲያሟላና ጨዋታዎችን እንዲያስተናግድ ፌዴሬሽኑ የተለያዩ ጥረቶችን እያደረገ ይገኛል ተብሏል። አንተነህ ተስፋዬ ተጨማሪ አለው። በሀገር አቀፍ ደረጃ እየተሰሩ ከሚገኙ ስታዲዮሞች ውስጥ ግንባታቸው ቀደም ብለው ከተጀመሩት መካከል የባህር ዳር ዓለም አቀፍ ሁለገብ ስታዲየም አንዱ ነው። የስታዲዮሙ ግንባታ ከተጀመረ 15 ዓመታትን አስቆጥሯል። ይሁን እንጂ በተለያዩ ችግሮች ምክንያት ስታዲየሙ ሙሉ ለሙሉ ሳይጠናቀቅ ቀርቷል። የክልሉ መንግስትም በሰጠው ልዩ ትኩረት በአሁኑ ወቅት ቀሪ የባህር ዳር ሁለገብ ዓለም አቀፍ ስታዲየም ግንባታዎች እየተከናወኑ ይገኛሉ። በአሁኑ ጊዜም ስታዲየሙ የካፍ መመዘኛዎችን ለማሟላት በሚያስችል መልኩ ቀሪ ግንባታዎች እየተከናወኑ ነው ነው የዚህን ስታዲየም ግንባታ የኢትዮጵያ እግር ኳስ ፌዴሬሽን ምን ያክል ክትትል እያደረገ ይገኛል? ስንል የፌዴሬሽኑን የኮሚኒኬሽን ዳይሬክተር አቶ አብርሃም ገብረ ማርያምን ጠይቀናል። ከዚህ ቀደም በካፍ የስታዲየሞች ገምጋሚ የነበረ ግለሰብ አሁን በአማካሪነት የራሱ የአማካሪ ድርጅት ከፍቶ እየሰራ ይገኛል። ከእሱ ጋር በቅርበት በመስራት እንግዲህ የእሱ ምክር ሀሳብ ከዚህ ቀደም መጥቶ የሰጣቸውን ፊድባክ በመተግበር የተለወጡ ለውጦች እንዳሉ መመልከት ተችሏል። የሚቀሩ ስራዎች ሲጠናቀቁ አሁን ላይ የተጀመሩ ስራዎች ሲጠናቀቁ ሙሉ ለሙሉ ሲጠናቀቅ ያው እኛም በሪፖርታችን የምንገልጽ ይሆናል። ነገር ግን በከፍተኛ መሻሻል እያሳየ እንደሆነ መናገር የሚቻልበት ሁኔታ ላይ ነው ያለው። የስታዲየሙ ቀሪ የግንባታ ስራዎች በጥሩ መንገድ እየተከናወኑ እንደሚገኙ ለመገምገም ችለናል ብሏል አቶ አብርሃም ገብረ ማርያም። አሁን ላይ ያለው ትኩረት በልጥ የተጀመሩትን ስራዎች በተለይም በትሪቡን አካባቢ እንግዲህ በአካልም በተመለከትንበት ጊዜ እየተሰሩ ያሉ ስራዎች አሉ። እነሱ ሲጠናቀቁ ስታዲየሙ አብዛኛው ክፍል እንደተጠናቀቀ ይቆጠራል። ስለዚህ ከውድድር ውድድር ከማስተናገድ ይልቅ አሁን ይበልጥ ስታዲየሙ ላይ ያሉትን ስራዎች የማጠናቀቅ ትኩረት ላይ እንዳሉ ነው የኛም ገንገማ የኢትዮጵያ ብሔራዊ ቡድን በቀጣይ ጊዜ የሚያከናውናቸውን ዓለም አቀፍ ጨዋታዎችን በባህር ዳር ዓለም አቀፍ ሁለገብ ስታዲየም ለማካሄድ ፌዴሬሽኑ ምን እቅድ ይዟል ስንል የፌዴሬሽኑ የኮሚኒኬሽን ዳይሬክተር ጠይቀናል። ከመቸኮር ይልቅ እያንዳንዷን ነገር ስታንዳርዱን በሚያሟላ መልኩ አጠናቁ ብቁ ሲሆን ውድድሮችን የሚያከናውኑበት ሁኔታ የመፍጠር ስራ ላይ እንዳሉ ነው። በእኛ በኩል ያለን መረዳት የሀገር ውስጥ ውድድሮችም የኢንተርናሽናል ውድድሮችም በባህር ዳር ስቴዲየም የተከናወኑት የቅርብ ጊዜ ትውስታዎቻችንም ናቸው። ጥሩ ጥሩ ሚሞሪዎችም ያሉበት ስታዲየም ነው። ብሔራዊ ቡድኑ የብሔራዊ ቡድኑ ገድ ያለው ባህር ዳር እስከሚባል ድረስ በርካታ ጨዋታዎችን የሚያሸንፍበት ስታዲየም ነው ከግዝፈቱም ካለውም አትሞስፌር ጋር በተያያዘ ተመራጭ የሆነ ስታዲየም ነው። የባህር ዳር ዓለም አቀፍ ሁለግብ ስታዲየም የተለያዩ ጨዋቶችን ከማድረግ ባለፈ በስፖርት ቱሪዝም የራሱን አስተዋጽኦ ያበረክታል። ይህም የከተማዋን የስፖርት ቱሪዝም እንቅስቃሴ ከማነቃቃት አንጻር የሚኖረው ፋይዳ ከፍተኛ መሆኑን ተናግረዋል አቶ አብርሃም ገብረ ማርያም ከአሚኮ ስፖርት ጋር በነበራቸው ቆይታ።